ማማ አቤት፣ ቀና ይበሉ እስኪም ተቸግሪያለሁ፣ ተቸግሪያለሁ፣ ተቸግሪያለሁ። አረ ብቻ አድረኛውኛ እዛው ልጅ አለው። እጅወትን አሁን ምን ሆኖ ነው እጅወትን? በህክምና በእሳት እንደዚህ ሆኖ ያው እያለፈ እነዚህ እያደርገኝ እቸቸው ሁላ እያደርግ መላይቸው እንደዛ አርገ ልጅ የለሁትም የለኝም። እኔ እናት እንደምታዩቸው በጣም ነው የሚያሳዝኑት። ልጅም የላቸው፣ ቤተሰብ የላቸውም፣ የሚያበስልላቸው የለም። እጃቸውም እግራቸውም አንድ አይነት ነው። ሽንት ቤት እንኳን ሲወጡ ቁጥት እያሉ ነው የሚሄዱ። ቆመው መሄድ አይችሉም። በጣም ነው የሚያሳዝኑት። እንደዚህ ሆኖ ለራሳቸው ምግብ ያበስላሉ፣ እንጀራ ይጋግራሉ። አሁን ግን ከነጭራሹ አቅቷቸዋል። በጣም ነው የሚያሳዝኑት። ያለቅሳሉ። ብቻቸውን ደፊት ብለው ነው የሚውሉ። ናታረ ያቆይልኝ። አሜን አሜን። ኤውሎት አሁን የመጣ ነው ይሄ። መቶ ኪሎ ጤፍ ነው። ምስር አለ፣ ሽንኩርት አለ፣ ድንች አለ፣ ዛይት አለ፣ በርበሬ አለ፣ ሽሮ አለ፣ ስኳር አለ፣ እንትን አጅ አለ የሚጠጡት። እሺ፣ እንደገና እሱን ምኝታውን ፍርናሹን እስከነ ብርድ ለብሱ እስከነ አንሶለው ያደረገች ልዎት ይች እህታችን ነው። ይቺ እህታችን ይመርቁልኝ። እሺ ያቆይልኝ እናት አለ። አሜን ያሰልፍልኝ እናት አለ። አንተም ወለ ግባ እናት አለ። ሁላችሁም ሁላችሁ የእግር መንገድ አድርጋችሁ እንዳነሳችሁኝ እኔም በደርግ ጋብርዲያ በባርካ ነው እና እንደመጣሁ ይህን መንገድ አሰርቼ ተላይኛውን ብዬ ተታችኛውን ብዬ የአባት የንዝወታ መልሼዋለሁ። ይሄ አልቅሻለሁ በደቡብ ባልንጀር ከፍ በልን የዝቅ እያለው እየ ጠርቅሸል ያለ ሰው ያበላሁት ማህበር እየካደሙለው ለአይነ ልሞች ለአይነ ልሞች እንደ ቆማችሁ እናቴ ኪዳነ ምሕረት ትቁምላችሁ። እናቴ መቤቴ ከተራችሁ እኔ ማማማቴን ያሳምረው አለ እናንተ በቀር ሌላ እንዳይገባባት አዘሽ ቤት

ዓመቱን ያድርስልኝ እናቴ ኪዳነ ምሕረት፣ ዓመቱን ያድርስልኝ እናት አለ፣ ዓመቱን ያድርስልኝ። አረ ጠላት ይደፋል ልጀ፣ አረ ያቆይልኝ እናት አለ። አይ እናት አለ ብቻ እንጂ እናት አለ፣ ማለንግ ይበሰለችው እንደቹ ላይ እናት አለ። ያቆይልኝ፣ እናት ያቆይልኝ፣ አሰነትልኝ እናት አለ፣ እናት አለ። ማዲያ በወጣችሁበት በገባችሁበት ጥላ ይሁናችሁ፣ አትርሱኝ። አሜን፣ አትርሱኝ። እንግዲህ በኋላ ከዚህ በኋላ ምንም ነገር አይጎልብዎትም። እሺ? እኔ ሁሉ ነገር አስተካክልልዎታለሁ። እሺ? ከእግዚአብሔር በታች አዎ። አሁን ደግሞ ሰራተኛ ቀጥርልዎታለሁ። አዎ፣ ሰራተኛ እየመጣ ያስተካክላል። እናንተም ጠረቅ ጠረቅ አሉ ነፍሳችሁን አድኑ። እናት አባት መከራ የቱ አሳድጎ የበታቻችሁን ጥሩ አርጋችሁ ጉራችሁ የዕቃ ብልሽት ቆዳ ብልሽት የሚያነሳው እኮ ትልቅ ሰማያዊ መንገድ ነው። እንዳንቺ ቀነኛ ነበርኩ። ለተራበው ምን ያምርሃል፣ ምን ይሸትሃል እያል ስንት ሰው ቀብር ያለው እያለቀስኩ። ይችን እህታችን ክፋይን ካሽ በሉልን። በአካል ላይ ታይን ስላደረገችልን እናመሰግናለን።